ግን እርሱ ነገረ በመላው ዓለም የምትገኙ ቅዱሳን በምን አላችሁ፣ እኔ ወንድማችሁ ቢንያም ዘውዱ ዘውዱ ነኝ ከሀዛ ዓለም አቀፍ ቤተ ክርስቲያን። ይሄ ወቅት የትንሣኤን በዓል የምናከብርበት ወቅት እንደመሆኑ ሁላችሁንም እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ አደረሰን ማለት ወዳለሁ። እንግዲህ እግዚአብሔርን ቃል ይህንን ሲዘን ይህንን ወቅት ምክንያት በማድረግ አብረን ከተከፋፈልን በኋላ አጭር ጸሎት አድርገን እንለያያለን። ለመነሻ የምጠቀመው መሪ ጥቅስ በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ የሚገኘውን ቃል ጌታ በኢየሱስ ስም አነባለ። ኢየሱስን ሆምጣጤውን ከተቀበለ በኋላ ተፈጸመ አለ ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ይላል ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ይላል ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ራሱን በመስቀል ላይ አሳልፎ መስዋዕት አድርጎ በሰጠበት ወቅት በዚህ የመስቀል ላይ መከራ ወቅት የተናገራቸው በጣም ወሳኝ የሆኑ ንግግሮች አሉ። በመስቀል ላይ ሆኖ የተናገረው እንዲሁ በተለምዶ ሰዎች በስተመጨረሻው ሕይወታቸው ውስጥ ትንፋስ ወቅት የሚናገሩት ንግግር እጅግ በጣም አትኩሮትና ክብደት እንደሚሰጠው ልክ እንደዛ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ባለበት ሰዓት ወደ ሰባት የሚሆኑ በመጽሐፍ ቅዱስ በወንጌላት ተጠቅሰው የሚገኙ ንግግሮችን ሲናገር በመጽሐፍ ተጽፎ እናገኛለን። ለምሳሌ የሚያደርጉትን አያውቁምና ይቅር በላቸው ሲል ከአጠገቡ የተሰቀለውን ያንን ወንበዴ ደግሞ በርሱ ማመኑን በገለጠለት ወቅት ዛሬ ማታ በገነት አብረሂኝ ትሆናለ ሲለው እንመለከታለን። እንደገና አባቶ ነፍሴን ተቀበል ብሎ ነፍሱን ሲሰጥ በወንጌል ላይ እናገኛለን። ጌታ ኢየሱስ ክርስቶስ ተጠማው ሲል እንመለከታለን። ኤሎሄ ኤሎሄ ላማ ሰበቅተኒ ብሎ አባቶ አባቶ ስለምን ተውከኝ ብሎ ሲናገር በወንጌል እናገኛለን። እንዲሁ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስን ተመልክቶ አንተ ሰው እናት ይቹት ወደ እናት ወደ ማርያምም ተመልክቶ ልጅሽ ይኸው ብሎ ዮሐንስን ሲያሳያት መጽሐፍ ቅዱስ ይነግረናል። በርካታ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ የተናገራቸው ወደ ሰባት የሚሆኑ ንግግሮች እንዳሉ መጽሐፍ ቅዱስ ላይ እናገኛለን። ከነዛ መካከል አንዱ ተፈጸመ የሚለው ቃል ነው። እጅግ በጣም ጥልቅ የሆነ መልእክት ያለው እጅግ በጣም በመንፈስ የታጨቀ መልእክት ያለው ንግግር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁ ተፈጸመ አላለም። ተፈጸመ ቴቴሌስታይ፣ በግሪክ የሚለው ቃል ቴሊዮ ከሚል የግሪክ ግስ የመጣ ሲሆን ይሄ ቃል ቴቴሌስታይ፣ ቴሊዮ የሚለው ቃል አንድን ነገር ማጠቃለል፣ መፈጸም ወይም ወደ ፍጻሜ ማምጣት፣ ወደ መጨረሻ ማምጣት የሚል ትርጉም ያለው ቃል ነው። አንድን ነገር ኮምፕሊት ማድረግ አንድን ነገር አኮምፕሊሽ ማድረግ እንዲሁም ደግሞ አንድን ነገር ቱ ብሪንግ ኢት ቱ አን ኢንድ የሚል ትርጉም ወደ መጨረሻው ማምጣት መጨረስ፣ ወይም ማከናው መፈጸም የሚል ትርጉም ያለው ቃል ነው። ይሄ ቃል ለየት ባለ መንገድ በመጽሐፍ ተጠቅሶ አሁን በተለይ በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ በምናገኘው ክፍል ላይ ቃሉ የተጠቀሰበት ቴንስ ፐርፌክት ቴንስ ነው። ያ ማለት ምን ማለት ነው? ተፈጸመ ወይም ኢትስ ኮምፕሊት የሚለው ቃል በባለፈው ዘመን ተፈጸመ፣ አሁን ላለንበት ዘመን ስቲል ተፈጽሟል። እንደገና ደግሞ ወደፊት ለሚመጣውም ዘመን እንደ ተፈጸመ ይቆያል። ባለፈው ዘመን ተፈጽሟል፣ አሁን ተፈጽሞ ነው ያለው፣ ለሚመጣውም ዘመን እንደ ተፈጸመ ይቆያል የሚል ያለፈ ጊዜ የአሁኑንና የወደፊቱን ሁሉ አጠቃሎ የሚገልጥ ቃል ነው ይሄ ተፈጸመ የሚለው ቃል። ምንድን ነው የተፈጸመው? ጌታ ኢየሱስ ክርስቶስ ተፈጸመ ብሎ ሲናገር ምንን ነው እያመለከተ ያለው? በመጽሐፍ ቅዱስ ይሄ ተገልጦ እናገኛለን ወይ ካልን፣ በበርካታ ስፍራዎች በተለይ በዮሐንስ ወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ጉዳይ ደጋግሞ ሲያነሳ እንመለከታለን። ለምሳሌ ያህል በዮሐንስ ወንጌል ምዕራፍ 4 ቁጥር 30 አራት ላይ ጌታ ኢየሱስ ክርስቶስ እንዲህ ብሏል። ኢየሱስም እንዲህ አላቸው የእኔ መብል የላከኝን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው አለ። የሚፈጸመው የአብ ፈቃድ እንደሆነ የሚፈጸመው የአብ ስራ እንደሆነ የተላከበት ስራ መፈጸም እንደሚገባው ሲናገር በዮሐንስ ወንጌል ምዕራፍ 4 ቁጥር 34 ላይ የእኔ መብል የላከኝን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው ብሎ የተላከበትን ፈቃድ ሚሽኑን እንዲሁም ደግሞ እግዚአብሔር ይፈጽመው ዘንድ የሰጠው ስራ እንዳለ ገልጦ ሲናገር እንመለከታለን። እዛው ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ ደግሞ ደግሞ ጌታ ኢየሱስ ምን ይላል? እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ፣ አብ ልፈጽመው የሰጠኝ ስራ፣ ይህ የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራልና ብሎ አብ ይፈጽመው ዘንድ የሰጠው ስራ እንዳለ ደግሞ ይናገራል። በዛው በዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ደግሞ እንደገና ጌታ ኢየሱስ ክርስቶስ እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩ ይላል። የሰጠኝ ላደርገው ፈጽመው ዘንድ አደርገው ዘንድ የሰጠኝ ስራ አለ። ያንን ሥራ ፈጽሜ በምድር ምናልኩ ይለዋል ጌታችንን አከበርኩ ብሎ ይናገራል። ስለዚህ ቴቴሌስታ የሚለው ቃል ኮምፕሊት ማድረግ ነው፣ አኮምፕሊሽ ማድረግ ነው። ስቱ ብሪንግ ቶ አንኢንድ ብለን ስንናገር አንድ ነገር መፈፀም ነው፣ ማጠቃለን ነው፣ ወደ ፍጻሜ ማምጣት ነው። ከሆነ ትርጉሙ ምንድነው? ወደ ፍጻሜ ማምጣት ምን ነው ወደ ፍጻሜ የሚያመጣው ብለን ስናይ፣ አብ የሰጠውን ስራ አብ የሰጠውን ተልዕኮ ወደ ምድር ሊፈጽም የመጣው አንድ ተልዕኮ እንዳለ፣ ያ ስራ እንደሚፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ በዛው በዮሐንስ ወንጌል ሶስት ክፍሎች ላይ በልዩነት ሲጠቅስ እንመለከታለን። እንግዲህ በመስቀል ላይ ሆኖ ተፈጸመ ባለ ሰዓት በጥቅሉ ስንመለከት አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዘፍጥረት አንስቶ እስከ ትንቢተ ሚልክያስ ድረስ ባለው የብሉይ ኪዳን መጽሐፍ የተነገሩ ከ300 በላይ የሆኑ የትንቢት ቃሎች መስቀል ላይ ሆኖ ተፈጸመ ባለ ሰዓት ላይ እንደተፈጸሙ ከመጽሐፍ መረዳት እንችላለን። ስለሱ አስቀድሞ የተነገሩ መሲሁ እንደሚመጣ፣ መከራ እንደሚቀበል፣ መስቀል ላይ ዋጋ እንደሚከፍል፣ ስለ ሰው ልጆች ኃጢአትና በደል መስዋዕት ሆኖ ራሱን አሳልፎ እንደሚሰጥ ከዚህ የተነሳ ለአዳም ዘር መዳን እንደሚሆን የተነገሩ የትንቢት ቃሎች ሁሉ ወደ ፍጻሜ እንደሚመጡ አስረግጠን መመልከት እንችላለን። ከሶስት መቶ በላይ የትንቢት ቃሎችን ሲፈጽም ነው በመስቀል ላይ ቴቴሌስታይ ብሎ የተናገረው ማለት ነው። ሁለተኛው ደግሞ ለአብ መታዘዝ የሚገባውን ያንን እውነተኛ መታዘዝ ያንን እውነተኛ ሁሚሊቲ አሳይቶ ነው ተፈጸመ ያለ ፊልጵስዩስ ምራፍ ሁለት ላይ የእግዚአብሔር ቃል ምራፍ ሁለት ቁጥር ስምንት ላይ በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ቢሆን የመስቀል ሞት እንኳ የታዘዘ ሆነ ይላል። በምስሉ እንደ ሰው ተገኝቶ እርሱ የዘላለም አባት ሆኖ ሳለ ካብ ጋር መተካከልን መቀማት እንደሚገባ አድርጎ ሳይቆጥር በምስሉ በሰው ምሳሌ ተገኝቶ ራሱን አዋረደ ይላል። ይኸውም ለመስቀል ሞት እንኳ የታዘዘ ሆነ ይላል። ይህንን ፍጹም የሆነ ትህትና፣ ፍጹም ዝቅ ማለት፣ ፍጹም የሆነ መዋረድ የገለጠበት እንደሆነ መመልከት እንችላለን። ክብር ለኢየሱስ ይሁን። ሌላኛው ተፈጸመ በሚለው ቃል ውስጥ ጌታ ኢየሱስ ክርስቶስ የኃጢአትን ስርየት የኃጢአትን ዋጋ የከፈለበትን ክፍል ደግሞ ማየት እንችላለን። አብርሃም ምዕራፍ 9 ላይ ይሄ ተጽፎ እናገኛለን። ቁጥር 11 ጀምሮ እስከ 14 ባለው ክፍል ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆኑ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔር እንድታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ብሎ ይናገራል። ይሄ የኃጢአትን ስሬት በዚህ ፍጻሜ ሲሰጠው ተቴለስታይ በሚል ተፈጸመ ብሎ ሲናገር ይህንን አንደኛ የመጻሕፍትን ትንቢት ፍጻሜ፣ ሁለተኛ ደግሞ የመታዘዝን ፍጻሜ፣ ሶስተኛ ደግሞ የኃጢአትን ስሬት ፍጻሜ እንደሆነ መጽሐፍ ራሱ ይነግራል። እዛውም ዕብራውያን ምዕራፍ 10 ቁጥር 10 ላይ በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ስለዚህ የኃጢአትን ስርየት ሲፈጽም ከመጽሐፍ እናያለን። እንዲሁ ደግሞ በአራተኛ ደረጃ ክፉን ሲያሸንፍ በቆላሴስ 2 15 ላይ ተጽፎ እንደምናገኝ ክፉን ሲያሸንፍ የክፋትን ስራ ሲያፈርስና ድል ሲነሳ መጽሐፍ ቅዱስ ይነግረናል። አለቅነትንና ስልጣንን ገፎ ድል በመንሳት በእርሱ እያዞረ በግልጥ አሳያቸው ይላል። ጥንት ሮማውያን ወታደሮች፣ ጀነራሎች፣ ጦር መሪዎች ባለጋራቸውን ባሸነፉ ጊዜ የጠላቶቻቸውን ዋና ድል ነስተው ማርከው ባንገቱ ሰንሰለት አድርገው በዋና ዋና ከተሞቻቸው አደባባይ ላይ እየወሰዱ እየጎተቱ ድል ስለመነሳታቸው ጠላቶቻቸው ስለመሸነፋቸው እያዞሩ እንደሚያሳዩ እርሱዋል የአለቅነትንና የስልጣናትን ማዕረግ ገፎ ድል በመነሳት አለ በእርሱ እያዞራቸው በግልጥ በግልጥ አሳያቸው ብሎ ይነግረናል። ስለዚህ በዚህ ተፈጸመ በሚል በሚል ቃል ውስጥ እግዚአብሔር አምላክ በክርስቶስ ኢየሱስ በኩል የመጽሐፍትን ትንቢት የብሉ ኪዳንን የመጽሐፍትን ትንቢት ፍጻሜ ይገልጥለናል። የመታዘዝን ፍጻሜ ይገልጥለናል። የኃጢአትን ስርየት ፍጻሜ ይገልጥለናል። እንዲሁ ደግሞ ክፉ ስለመሸነፉ መጽሐፍ ቅዱስ ይነግረናል ማለት ነው። እንግዲህ ይሄ ቃል በጣም የተለመደ ቃል ተተለስታይ የሚለው ቃል በብሉ ኪዳን ኃጢአትን ያደረጉ ሰዎች ለኃጢአታቸው ስርት የስሬት ማስፈጸሚያ የሚሆንን ኮርማ ወይም በግ ይዘው ሲመጡ ያ በግ ነውር የሌለበት ቅዱስ መሆን እንዳለበት መጽሐፍ በሌዋውያን መጽሐፍ ላይ ይናገራል። እንግዲህ ያንን በግ ካህኑ ይመለከተውና ምንም አይነት እርቁሰት ምንም አይነት ነውር የሌለበት ብቁ መስዋዕት መሆኑን ካረጋገጠ በኋላ ተተሌስታ ይላል። ክብር ለኢየሱስ ይሁን። እንግዲህ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ ስለርሱ እንደመሰከረ በመስቀል ላይ ተንጠልጥሎ ቴቴሌስታይ ብሎ ሲናገር እርሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንደሆነ፣ ነቀፌታ እንደሌለበት፣ ኃጢአትን ለማስተሰረይ ንሱና ብቁ የሆነ ፍጹም በግ እንደሆነ ሲመሰክር ከመጽሐፍ እንረዳለን ማለት ነው። እንግዲህ ይሄ ቃል በጥንት አይሁዳውያን ዘንድ በጥንት ግሪክ ሰዎች ዘንድ በደንብ ጥቅም ላይ የሚውል ቃል እንደነበር ከታሪክ በደንብ መረዳት እንችላለን። እንግዲህ ቴቴሌስታ የሚለው ቃል በጥቅሉ በሶስት መስኮች ላይ በተደጋጋሚ ጥቅም ላይ የሚውል ቃል እንደሆነ እንረዳለን። የመጀመሪያው በወታደራዊው ዓለም በሚሊተሪው ዓለም ቴቴሌስታ የሚለው ቃል በጣም የተለመደ ቃል ምን ማለት ነው? አንድ የጦር መሪ ለጦርነት ሄዶ ለጦር ያስከተታቸውን ወታደሮች በሙሉ ይዞ ሄዶ ከተፋለመ በኋላ ባለጋራዎቹን ፈጽሞ ድል ሲያደርግ ጠላቶቻችን ሙሉ ለሙሉ ተሸንፈዋል፣ ጦርነቱ አልቋል ለማለት ወይ ሀ ፉሊ ዎን ደባትን ለማለት ይህንን ቃል ይጠቀማል። ቴቴሌስታይ ሲል ሙሉ ለሙሉ ጦርነቱ አልቋል፣ ሙሉ ለሙሉ ድል ለእኛ ሆኗል፣ ሙሉ ለሙሉ ጠላቶቻችን ተሸንፈዋል፣ የሚል መልእክት አለው ይሄ በወቅቱ በነበሩ ወታደሮች ዘንድ ጥቅም ላይ የሚውል ቃል። እንግዲህ በቆላሲስ ምዕራፍ 2 ቁጥር 15 ላይ እንዳየነው የአለቅነትንና የስልጣናትን ማዕረግ ገፎ በእርሱ አለ እያዞራቸው በግልጥ ያሳያቸው ሲል ይህንን ከኮምፕሊት ትራያምፍ ከኮምፕሊት ቪክትሪ ጋር የተገናኘ ቃል እንደሆነ መጽሐፍ ይነግረናል ማለት ነው። እንዲሁ ደግሞ በአንደኛ ቆሮንቶስ ምዕራፍ 15 ላይ ይህንን ቃል በሚገልጥ ሁኔታ በሚገርብ ሁኔታ ሐዋርያው ቅዱስ ጳውሎስ ሲጠቀም እናያለን። ቁጥር 54 ጀምሮ ያለውን ክፍል ባነበው እንዲህ የሚል ሀሳብ እናገኛለን። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህም የሚሞተው የማይሞተውን ሲለብስ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳትህ የታል? የሞት መውጊያ ኃጢአት ነው፣ የኃጢአትን ኃይል ህግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳት እንደሚሰጠን ለእግዚአብሔር ምስጋና ይሁን ይላል። ክብር ለኢየሱስ ይሁን። እንግዲህ ተፈጽሟል ብሎ ቴቴሌስታይ ብሎ ሲናገር የተሸነፈው ክፉ ኃጢአት ነው። የተሸነፈው ክፉ ሞት ነው። የተሸነፈው ክፉ ይሄ ከኃጢአትና ከሞት ባርነት በታይ ተይዞ የነበረ ሰው የኃጢአት ስርየት በክርስቶስ ኢየሱስ በመገኘቱ ምክንያት በመስቀል ላይ በከፈለው ዋጋ መዳን ለሰው ልጆች በመምጣቱ ምክንያት ይሄም የሚሞተው የማይሞተውን፣ ይሄም የሚበሰብሰው የማይበሰብሰው፣ ይሄም የሚጠፋው የማይጠፋውን የሚበልጥ የትንሳኤ አካል ይለብሳል። እንግዲህ ያን ጊዜ ሞት ተሸነፈ። ኢየሱስ ክርስቶስ ጌታ ሞት ድል ተነሳ፣ በትንሣኤ ኃይ፣ በኢየሱስ ክርስቶስ መሞትና መነሳት፣ ይሄ ድል፣ ይሄ ነፃ መውጣት፣ ይሄ ሙሉ ለሙሉ ፍጹም የሆነ ድል ለሰው ልጆች መጣ ብሎ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 54 እስከ 57 ባለው ክፍል ላይ ይነግረን። እንግዲህ አንደኛው ጥቅም ላይ የሚውለው ከወታደር ከወታደሮች ድል ጋር በተገናኘ እንደሆነ በታሪክ እንረዳለን። ሁለተኛው ቴቴሌስሳ የሚለው ቃል ጥቅም ላይ በብዛት የሚውለው ከፍርድ ቤቶች ጋር በተገናኘ እንደሆነ ከታሪክ እናገኛለን። ይህም አንድ ወንጀለኛ ሰው ስለሰራው ኃጢአት ስለሰራው በደል ስለሰራው ጥፋት ይሄ ይገባዋል ተብሎ ቅጣት ከተላለፈበት በኋላ ያንን ቅጣት ሙሉ ለሙሉ ተቀጥቶ ሲጨርስ ቴቴለሳ የሚለውን ቃል በፍርድ ቤቶች ዳኞች ይጠቀሙታል በጥንት ዘመን ማለት። ስለዚህ ይሄ ቃል ሞት የሚገባን እኛ ሞትን መሞት ሲኖርብን የሟቹን ሞት አልወድም ብሎ በእኛ ምትክ መጥቶ የአብ ልጅ ኢየሱስ ክርስቶስ በመስቀል ላይ ተንጠልጥሎ ሞታችንን ሞቶ ስለኛ ኃጢአት ስለኛ ደግሞ እርግማን ሆኖ በመስቀል ከተንጠለጠለ በኋላ ደግሞ ሞቶ በሶስተኛው ቀን ድል አድርጎ ሲነሳ እኛ ልንቀበለው የሚገባውን ፍርድ በእኛ ምትክ ስለተቀበለ ይሄ ይገባል የነበረው ፍርድ ተፈጽሟል፣ ወይም ደግሞ ቴቴሌስታይ የሚል ትርጉም ያገኛል ማለት ነው። ክብር ለኢየሱስ ይሁን። በሶስተኛ ነጋዴዎች ናቸው እንንጥቅም ላይ ያውሉት የነበረው ይሄም አንድ እዳ ያለበት ነጋዴ ያለበት እዳ ሙሉ በሙሉ ሲከፈል ቴቴሌስታይ የሚል ቃል በዛ ዘመን በጥንት ዘመን ይጠቀሙ ነበር። ያ ምን ማለት ነው? እዳው ሙሉ ለሙሉ ተከፍሏል። ያለብህ አንገት ያስደፋ ሰው ፊት ራስህን ቀና እንዳታደርግ ያደረገ ባለዳ ሆነ እንድትጠራ እንድትታይ ያደረገ ያ እዳ ሙሉ ለሙሉ ተከፍሏል የሚል ትርጉም ይኖረዋል ማለት ነው ኢየሱስ ክርስቶስ ጌታ እንግዲህ ቅዱሳን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበክተን ያባቶ ያባቶ ስለምን ተውከኝ ብሏል። ተጠማሁ ብሏል። ዛሬ ማታ በገነት ከኔ ጋር ትሆናለህ ብሏል፤ ያንን በጎን የተሰቀለን ወንበዴ በሱ ያመነ ሆኖ ወንበዴ ዛሬ ማታ በገነት ከኔ ጋር ትሆናለህ ብሏል። የሚያደርጉትን አያውቁም እና ይቀርበላቸው ብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ሰው አንቺ ሴት ልጅ ሸውና ብሎ እናቱን ማርያምን እና ዮሐንስን አንድ ላይ እንዲሆኑ ዮሐንስ እናቱን ማርያም እንዲንከባከብ አደራ የሚሰጥ ቃል ተናግሯል። ከተናገራቸው ወደ ሰባት ከሚሆኑ ትልልቅ ቁም ነገር ያላቸው ቃሎች መካከል ይሄ የመጨረሻው ተፈጸመ የሚለው ይለው በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እጅግ ጥልቅ ትርጉም ያለው ቃል ሆኖ እናገኘዋለን። እንግዲህ የኢየሱስ ክርስቶስን የትንሳኤ በዓል በምና ከበርበት ወቅት ይህንን መታሰቢያ በምናከብርበት ወቅት የሰው ልጆች እዳ በሙሉ መከፈሉ፣ ስለ ኃጢአት በመስቀል ላይ የተንጠለጠለ አብ የላከው በግ ፍጹም የሆነ መስዋዕት ሆኖ መቅረቡ፣ ለኃጢአት ስርየት መገኘቱ፣ ራሱን በዘላለም መንፈስ በአባቱ ፊት አቅርቦ ለእኛ ዘላለማዊ ዋስትና እንደሰጠ ልንረዳ ያስፈልጋል። ለዚህ ነው ቃሉ በባለፈው ዘመን ያለው ተፈጸመ አሁን ተፈጽሟል ወደፊትም እንደ ተፈጸመ ይቆያል ብሎ የትላንትናን የዛሬንና የነገውን የአዳም ልጆችን ኃጢአት በደል መተላለፍ ከእግዚአብሔር ጋር በእነርሱና በእግዚአብሔር መካከል ያለውን ገደብ ሁሉ እንደፈጸመ እንደጨረሰ ፍጹም ዋጋ እንደከፈለ ሲናገር ተፈጸማል ቴቴሌስታይ ክብር ለኢየሱስ ይሁ ዕዳችን ሙሉ ለሙሉ ተከፍሎ ያለብን ጦርነት ከክፉ ጋር ሙሉ ለሙሉ በእኛ አሸናፊነት ጌታችን መድኃኒታችን ኢየሱስ ክርስቶስ በሠራው ሥራ ተፈጽሟል። ያለብን የትኛውም ዕዳ አንገት የሚያስደፋ ቀና እንዳንል የሚያደርግ በዕዳ የተያዘ ዕዳ የሚከተላቸው አድርጎ ዘመናችን የተከተለ ነገር ሁሉ ሙሉ ለሙሉ ዕዳው በጌታችን በመድኃኒታችን በኢየሱስ ክርስቶስ ተከፍሏል። ስለዚህ ይሄ ሁሉ በእርሱ ተፈጽሟል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህንን በዓል በምናከብርበት ወቅት ተፈጸመ እያል ኢየሱስ ክርስቶስ ጌታ ነው፣ የትላንትናው የዛሬና የሚመጣው ዘመንዳችን ሁሉ በእርሱ ተከፍሏል። ሙሉ የሆነ ድል ከእርሱ የተነሳ አግኝተናል እያልን እግዚአብሔር አብን ስለ እርሱ እየባረክን ይህንን በዓል እንድናከብር አደራ ልላችሁ እወዳል ደግሞ መጽሐፍ ሲናገር አይታችሁ ከሆነ በብሉይ ኪዳን ዘጸአት ምዕራፍ 12 ላይ ፋሲካን እንዴት መብላት እንዳለባቸው ለዕብራውያን ሲናገር እንደዚህ አለ፣ እንግዲህ ብሉ ኪዳን የአዲስ ኪዳን ጥላ፣ የፋሲካን በግ ታርዳላችኋል። መቃንና ጎበኖቻችሁን በዚህ በታረደው ደም ትቀቡና በጉን በቤተሰቦቻችሁ አንድ ላይ ሆናችሁ ትበሉታላችኋል። ስትበሉት ግን አለ ወገባችሁን ታጥቃችሁ ልብሳችሁን ለብሳችሁ፣ በተራችሁን ይዛችሁ ለመውጣት ዝግጁ ሆናችሁ ትመገቡታላችኋል። ኢየሱስ ክርስቶስ ጌታ እንግዲህ ካረዱ በኋላ ደሙን ለምልክት በመቃንና በጉበናቸው ላይ ከቀቡ በኋላ ፋሲካን የበሉት እንደዚህ ነበር። አዲስ ኪዳን ላይ ደግሞ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ አምስት ላይ ቁጥር ሰባት ላይ መጣና ፋሲካችን ክርስቶስ ታርዷልና ኢየሱስ ጌታ ነው። እንግዲህ ከአብ ዘንድ የመጣ እውነተኛ የሕይወት እንጀራ እኔ ነኝ ያለ የአብ ልጅ ኢየሱስ ክርስቶስ ነው። ስጋይን የሚበላ ደሜን የሚጠጣ ብሎ የተናገረ ኢየሱስ ክርስቶስ ነው። ስለዚህ ይሄ የታረደው የአዲስ ኪዳን በግ ኢየሱስ ክርስቶስ ነው። እርሱ የሕይወት እንጀራ እርሱም በልተን በህይወት እንኖራለን። እሱ የህይወት ውሃ፣ እሱን ጠጥተን ለዘላለም ከኃጢአት ባርነት ከሞት ቀንበር ነጻ ወጥተን በእግዚአብሔር ክብር ለዘላለም በድልና በኃይል እንኖራለን። ስለዚህ ፋሲካችን ክርስቶስ ታርዷል። ኢየሱስ ክርስቶስ ጌታ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም እኔ ጸልይ ያለው ይህንን ጊዜ ስለሰጠህን ይህንን የተወደደ እግዚአብሔር ሆይ መስዋዕት ልጅን ኢየሱስ ክርስቶስን ስለኛ እግዚአብሔር ሆይ በመስቀል ላይ ያሳለፈ ስለሰጠህን እናመሰግናለን። ይህንን መልእክት የሚሰሙ ይህንን የህይወት ራስ ይህንን የህይወት እንጀራ ወደ ህይወታቸው ያልጋበሱ ይህንን የህይወት እንጀራ ያልተመገቡ ይህንን የህይወት ውሃ ወንዝ ያልጠጡ በጌታ በኢየሱስ ክርስቶስ ስም እኔ ጸል ያለው አይኖቻቸው እንዲገለጡ ልቦኖቻቸው እንዲገለጡ በዚህ ወቅት እግዚአብሔር የዘላለም አምላክ ኢየሱስ ክርስቶስን የህይወታቸው ጌታና መድህን አድርገው እንዲሾም እርሱ የህይወት ራስ እንደሆነ አምነው በህይወታቸው ላይ እንዲሾም በሐዋርያት ሥራ 16 ቁጥር 31 ላይ የእግዚአብሔር ቃል እንደሚናገር በኢየሱስ እመን አንተም ቤተሰብህን ትድናላችሁ ተብሎ እንደተጻፈ ኢየሱስን ወደ ህይወታቸው በመጋበዝ እነርሱም ቤተሰቦቻቸውም ድነት እንዲሆንላቸው በጌታ በኢየሱስ ክርስቶስ ስምን ይጸልያሉ። ትንሣኤ አሁን ትንሳኤ እግዚአብሔር ሆይ እውነተኛ ለውጥ ነው። የትኛውም አይነት እግዚአብሔር የዘላለም አምላክ ከሞት ጥላ በታች እግዚአብሔር ሆይ አንቀላፍቶ ያለ የህይወታቸው ነገር የህይወታቸው ክፍል በዚህ በትንሳኤ በዓል እግዚአብሔር የዘላለም አምላክ ከቅዱስ አልህና ከቅዱስ መንፈስ የተነሳ ትንሣኤ እንዲሆንለት ጸልያለሁ። እግዚአብሔር የዘላለም አምላክ ስለ ልጅ ስለ ኢየሱስ ክርስቶስ እናከብረሃለን። መጽሐፍ እንደሚል ልጁ ኢየሱስ ክርስቶስን የሰጠን እንዲያው ሌላውን ነገር አብልቶ አብሮ እንዴት አይሰጠን እንደሚት እግዚአብሔር የዘላለም አምላክ ስለ ውዱ ልጅ ስለ ኢየሱስ ክርስቶስ እናመሰግንሃል። ሕይወት ስለሆንልን እግዚአብር ሆይ ስምለ ዘለ ዓለም የተባረከ ይሁን። እሱ እንዳለ እኔ ትንሣኤና ሕይወት ነኝ እንዳለ እግዚአብሔር የዘላለም አምላክ እውነተኛ ትንሣኤ ስላደረክልን ተመስገን። የሚሰሙ ይህንን ቃል የሚያደምጡ ሁሉ ከዚህ ከትንሣኤ ጌታ ጋር መገናኘት እንዲሆነላቸው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም አሜን።